እንዴት ሰው በዚህ መጠን የገዛ ልጁን ሚስት ይጠላል? በቃ እሱ እንዲስተካከል ሁላችንም ያቅማችንን እንጥራለን። አሁን ምሩ፣ በእሷው ምክንያት ሁለታችሁ እንደተጋጫችሁ ብሰማ ምን ሊሰማት እንደሚችል አስበዋል? አልጋሺ፣ እሱስ ልክ ነህ። በጣም ነው የሚከፋት እኮ። ሰው ሳይሰማ እናንተ ችግራችሁን ፈቱት። ይሄን ያለምየን ተጨንቀ ይሆናል። ስልክህንም ክፈተው። እንደውም አንቺ ተቀየምሽ ይመስሉ ነበር። በጣም ይቅርታ እኔ ማ እኮ ለእኔ ያለሽን ፍቅር ነው ያየሁት፣ ግን ምንም አልሰማሽ ማ? አዎ ምንም አልሰማሁም። በቃ ተነጋግሮ ፈታሁት ነው የሚሆነው። አዎ እንደዛ ነው እንጂ የሚሆነው። የሆነ ነገር ቢፈጠርማ አለምዬ ደውለት ጮቤ ነበር። እኔ የምልህ ማነው? ቆይ የጃፓን ኮረዳኮር ማስመስሉ ይላከክ። ምን አገባሽ? ስሚ ይህን ስጦታ ማን እንደሰጠኝ ብታውቂ እንደዚያ አትይም ነበር። ናቲሙ ተጫወቱብህ። እንኳን ተጫውቱብኝ። በቃ እንኳን አንተ ገና ለገና ቅዱሴ ይመቷል ብለን እንደዚህ የምትሆኑት። አዎ፣ እንደውም አንደኛ መምጣቴ ቁልፍ ሁሉ መጣል። አየ፣ እውነተኛ ፍቅር መለያየት እና መራራቅ በፍጹም አይገድቡ። በትክክል ጋሼ፣ እረስቷትም መልሶ እሷኑ አፈቀረ። ግን በልጅነታቸው እንደዚህ መፈተናቸው ይገርማል። ግን ደግሞ በእያንዳንዱ ፈተና እየጸኑና እየጠነከሩ ነው የመጡት። አንዱ ሲደክም አንዱ ካበረታ እኮ እንደዚህ። አዎ፣ ጋሼ እናንተስ የምታበረታን ፍለጋ እንዴት ነው? አይ ጋሼ! የኔ ድክመት ብዙ ስለሆነ እሷንም ማዳከም ነው የሚሆነው። እንደዛ ብላ አታስቢ አለምዬ። በሰኔ ምክንያት ከባለቤቷ ጋር ተኮራረፈች። በሌላ በኩል ኪራ ገጠር ድጋሜ መሄዱን ሰምቶ አሁን መቼ ነው የመጣሁት እያለ እያጣራ ይገኛል። ያ በኮና ቴ ትኩስ ፍቅር ይዞት ያዙኝ ልቀቁኝ እያለ ነው። ድምቡ ጭዬ ድምቡ ሽዬ ያላንቺ አልበላልኝ ያለ የት ነው ይሄድ ሽብኝ እያለ ምግብ ውሃ መጠጣቱን ትቶ እሷን ማስተዋል ሆኗል ስራው። ሰላም ጤና ይስጥልኝ። ውድና ክቡር የሆናችሁ የቻናል ቤተሰቦች ሰቦች እንደምን አላችሁ ለኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆን ትሆኑ በአክብሮት ጠይኳችሁ። ዛሬ ታዲያ እንደተለመደው ጽናትን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ት ከአበባ መሸጫው ላይ ቁጭ ብሎ ነበርና ሜላት ቀረችበት። ይህኔ ድንቡጭ የት ሄደሽብኝ ነው ቆየሽብኝ እኮ እያለ በርበሩን እያየ ነው፣ ጭራሽ ብሎ አበባ የሚገዙ ሰዎችን ሜላት የትዳ ነው በማለት ሲጠይቋቸውም እሷን የጠየቃት ሁሉ አበባ ይሸጥለትም ሜላትም ገና ከመምጣቷ ናትዬ የቀረሁብህ በማለት ግንባሩን ግጥም አርጋ ትስማዋለች። ተስሞ የማያውቀው ናቲ ላብ በላብ ሆኖ ሚልዬ ቀለጥሁልሽ በማለት በዛው ውፍረቱ እየተርበተበተ ሲያወራትም ነበር። ናትዬ የቀረሁብህ አበባ ሸጥህ ወይ በማለትም ጠይቀው ነበር። እኔ ምስል አበባ አግኝቶ የማይሸጥ ኑሮ አልሽጫለሁኝ፣ ግን ደግሞ አንቺን የሚጠይቅሽን ሰው አልሸጥሁኝም። ለምንድን ነው እኔን የጠየቁኝን ሰዎች የማሸጥላቸው? አንተ አሁን ስትመጣ እኔም ብለህ ነው ወይስ አበባውም ብለህ? አንቺም ብዬ ነው የምመጣው። ስለዚህ ሌላ ከስተመርም እኔም ብሎ ስለሚመጣ እኔ ያሉትንም ሽጥላቸው በማለት ኪያ የእናቶ ማስታወሻ ጠፍቶባት ያዙ ይልቀቁኝ ትላለች። የእናቴን ማስታወሻ ማስተዋሻ ሀብል የጣልሁትኝ ያለች ቤት ይቱኖራ እንዳያደረገቻት ነው፣ ግን ደግሞ የአቶ ተሾመ ልጅ ነይ ባይ ሌባው ወንድማቸው ነበር፣ አንገቷን ይዞ እያባበለ ፈቶ የወሰደባት። ግን የሰማችውን ሌና በምናባም እያ ወንድማቸው እንደ ሰረቃት በደንብ አስታውሳ ነበረ። ግን ደግሞ አፌ ሳይበላሽ ሂጅና ከቤት ጥለሽው ነው የሚሆን በደንብ ፈትሽውና ከዛ በኋላ እናጣራለን በማለት ወደ ቤት ምልካታለች። ከብት እየጠበቀ ነበርና በድንገት በዛብህ ይመጣል። በዛብህ ከመጣ በኋላ ምንም ሳይፈረው አጠገቡ ቁሞ እያወራው ነው። ለምንድን ነው የማትፈራይ? ሲለውም አሁንማ ከመልመዴ የተነሳ ምንም ፍርሃት የለብኝም በማለት ይመልስለታል። ብቻ በነገራቸው መካከል አንድ ሁለት ከተነጋገሩ በኋላ ብዙ ነገርም ተጫውተዋል። አንተ ከዚህ በፊት መጥተህ ታቃለህ በማለት እዛ ጥሎትም ይነግረዋል። ኪራጌን ምንም አያስታውስም! ከዚህ በፊት እንዴት መጣሁ በማለት ያለውን ሁሉ እረስቶ እዛው ነበር ሲያጣጥም የነበረው። እንዴት መጣው ሲለውም፣ በዛብህ እኔ አልሰማሁም እንጂ መጣሃል የሚባል ወሬ ሰምቻለሁ። ስለዚህ አሁን እኮ ለሁለተኛ ጊዜ ነው መምጣትህ በማለት ጥሎትም ይሄዳል። ይህን የሰማው ኪራ ግራ ገብቶታል። የመኪና አደጋ ደርሶበት እህት ውስተውን ካጣ በኋላ ይመለስ አይመለስ በምንኬዝ ወደ ገጠር እንደሄደ ግራ ገብቶት ብቻ ከምድር ይሁን ከሰማይ ምንም የሚያስታውሰው ነገር የለም። እኒ ከእህቷ ጋር እያወራች ነው። ምን ሆነች ነው እስካሁን ድረስ የተኛሹ ለምን አትነሽም? በማለትም ጠይቃት ነበረ። ብቻ ከምሩ ጋር ትንሽ ተኮራርፋ እንደደበራትም ነገረቻት። ምን ሆናችሁ ነው የተቆራረፋችሁ? በማለት ስጠይቃትም ችግሯ አለምየናት አለምየመጣ ብዙ ነገር ስትናገራት ስሰድባት፣ ተናደድኩና ሄጀ ለባለቤቷ ተናገርሁ። በዚህ ምክንያት እምሩ ለምን ተናገርሽብኝ በእኔ ምክንያት እነሱ ቢጣሉስ? ብላ ተቆጣች፣ በማለት አንድ ባንድ ትናገራለች። የሰማች እህቷ በይ በቃ ተነሺ፣ አሁን ቁርስ ሽምቢና ተጣጥበሽ ሂጅና ጠይቂያት። ሂጅስ ምንላታለው? ስትላት እሱን የምትለውን አይተሽ መልስ ታዘጋጅላታለች። ጥፋቱ ያንቺ ነው፣ ግን ደግሞ ለእሱ አስበሽ ነው በማለት በሁለታቸውም ፈርዳለች። ጽዮንና አለምዬ አንድ ባንድ እያወሩ ነው ስለምሩ መጥፎነት። ስታሬን ስንት ዓመት የተገነባት ዳር አፈረሰችብኝ በማለት እየወረደችባት ትገኛለች። ጽዮንም አብራ እያጨበጨበች ነው፣ ምጃ እባብ እያለች እየተሳደበች ብዙ ነገርም ትላለች ቅዱስ ናሆሚ አባት ከእሱ ቤት ነበር ነው ያረፈው። አሁን ትናንትና አላስጨንቅህም ብዬ ነው እስኪ ዛሬ ያለውን ነገር ንገሬ በማለት ጋሸንም ጠይቆት ነበር። ጋሸም እንዴት የልጁ ሚስት ሰው ይጠላል? እኔ እኮ ጸባዩ የማላቃት ነው የሆነች ችቢ በማለት አንድ ባንድ ይነግረዋል። ቅዱሴም እባክህ ጋሸ፣ ስልክህንም ክፈተው፣ ያለውን ነገር ችግራችሁን ሰው ሳይሰማ ፍቱት። እምሩ አሁን በእናንተ ምክንያት ትዳራችሁ እንደተፈታ ብታቅ ምን ይሰማታል? በማለትም እሱን እንደዛ ብሎ ጠይቆት ነበር እሱ ናቲ አበባዎችን አውርዶ ከጨረሰ በኋላ ድንቡጭዬ እያለም ጠርቷት ነበር። እሷም ወየ ትለዋለች። አሁን እኮ ሰውነቴን ድክምክም ብሎት ነበር፣ ግን ደግሞ ወየ ስትኝ ድካም ሁሉ ለቀቀኝ በማለት ጨዋታ ይጀምርላታል። ናቲዬ እስቲ ቁጭ በል ብላ ቁጭ አድርጋ እሷ ቆማም ማሳጅ እያደረገችው ነው። ናቲም ሰውነቱን ማሳጅ ተደርጎ ጭራሽም ጉንጮን ተስሞ የማያቅልሽ ሰውነቱን ማሳጅ ሲደረግ ስክክ ስክክ ብሎታል። እባክሽን አንቺ ቁመሻል ተቀመጭም ይላታል። አንተ ላይ ይቀመጣለው ወንበር ስለሌለ ከአንተ ላይ ልቀመጥ ስትለውም እንደ ዘጠኝ ወር ሕፃን እጥፍጥፍ አድርጌ ነው የማስቀምጥሽ በማለት ይመልስላታል። ብቻ ናትዬ በማለት ግንባሩንም ስመዋለች። እሱም ሞቀኝ ካለ በኋላ ማሳጁንም ትቶ ቁሞ ነበረ። በዚህ መሀል በድንገት ትስመዋለች። እሱም ሰውነቱ ላብ በላብ ሆኗል። ሰኒ ወደምሩ አምርታ ያለውን ችግር ፈተውታል። አሁን ለምንድን ነው እንደዚህ ያደረግኩት ብዬ ራሴን ወቀስኩት፣ በማለትም አንቺ እኮ ለእኔ አስበሽ ነው። ስለዚህ ምንም ስጋት አይግባሽ። ግን ደግሞ ከነ አለምዬ ቤት የተደወለልሽ ስልክ አለ ወይ ስትላትም፣ አልተደወለልኝም። ችግሩን ተስማምተው ሰፈተውት ነው መሰለኝ። እንደዛ ባይሆንማ አለምዬ ደውላ ትሰድበኝ ነበር፣ በማለት ችግራቸውንም ፈተውታል። ኪራ በዛብህ የሆነ ያልሆነውን ስላለው ከዚህም እንዴት ተመልሼ መጣሁ በማለት ብዙ ነገር ኪራ ከራሱ ጋር እየተመካከረ ነበር። በድንገት ጽናት መጣችና ምን ሆነ ነው? ፊት እኮ ተቀያይሯል በማለት ተጠይቋለች። ምንም አልሆንሁም ካላት በኋላ በዛብህ ኮ ከዚህ በፊት መጠህ ነበር ብሎ ነገረኝ፣ ስለዚህ ከዚህ በፊት መጥቼ ነበር ወይ ይላታል። እሷም ድንግጥ ብላ ማን፣ ለምንድን ነው እንደዛ አለ? እኔ አላውቅም፣ ብቻ ግን ያለውን ነገር እንድትነግሪኝ ይፈልጋለሁ፣ ብዙ ነገሮችን ስለረሳው ማስታወስ እፈልጋለሁ በማለት ይጠይቃታል። ስናትም ናንድ በቃ ከቤት ነግራለሁ በማለት ይዘው ትሄዳለች። ካቲ ድንቡጭዬ የሰጠችውን አበባ ከደረቱ ላይ ለጥፎ ወደ ሌና ቤት ያመራል። ሌናም ብዙ ነገር ብለዋለች፣ እንዴት እንደዚህ ሁነት ትመጣለህ? ማንነው ግን እንደዚህ ሞኝ ያደረገህ? እንኳንም ሞኝ ያደረጉኝ ያለ አንጃ አግራንጃ መመለስም ጀምሯል። ሌናም ግራ ቢገባት ቅዱስ ቢመጣ ነው እንደዚህ የተቀያየር ሆ ምን ሆነህ ነው በማለትም ብዙ ነገር ብለው ነበር። እሱን አበባ እንደዚህ ሁነ የመጣ ለምንድን ነው? አንቺ ወደፊት ተፈጥሮ ተመለሽ፣ ይህን የመሰለ አበባ ለመያዝ እኮ ብዙ ነገር ያስፈልገዋል በማለት ብዙ ነገር መናገርም ጀምሯል። አሁን አባት ቅዱሴን ጠይቆታል። እነኪራ እንዴት ናቸው በማለት አንድ ባንድ እየጠየቀውም ነበር። እሱም ደና ናቸው፣ አሁን ፍቅራቸውን እያጣጣሙ ነው። መልሶ እሷን አፈቀራት። እዚህ በፊት የነበራቸውን ፍቅር ቢያጡም በድጋሚ እሷን ማፍቀር ችሏል፣ በማለት አንድ ባንድ እያወሩ ነው። አው እግዚአብሔር ያጣመረውን ሰው አይለያየውም፣ በማለት ብዙ ነገርም አለምዬ እምሩን ደና ሰው መስላ በጸባይ አናገረቻት። እምሩ እንዴት ነሽ፣ ደናነሽ ወይ ብላ ሰላምታ ከጀመረችላት በኋላ ከቤት መምጣት ትችያለሽ ወይ ትላታለች። እምሩም ደስ ብሏት አረ መምጣት ትችላለሁ። አለምዬም መምጣት ካልቻልሽ መተው ትችያለሽ ስትላት ትላት መጣሁ በማለት ስልኩን ትዘጋዋለች። ሰኒም ከኩሽና ቆይታ ስትመጣ እምሩ እየሳቀች ነው። ምን ሆነች ነው ስትላትም አለምዬ እኮ በጸባይ ያናገረችኝ። ይህ ሁሉ የሆነው ባንቺ ነው። አንቺ ባትናገሪ ኑሮ እንደዚህ ሰላም አይወርድም ነበር በማለት ደስ ብሏት እያወራች ግራ ያለውን ነገር እንድትነግረው ጽናትን ከጠየቃት በኋላ ጽናትም አንድም ሳታስቀር ነግረዋለች። እሱ ግን ምንም የሚያስታውሰው እንደሌለ እየነገራት ነው። ብቻ ለአባቷም ልንገረው ወይስ እንዴት ነው በማለትም ንገሪው ያለውን ነገር ስላላት እሷም ያለውን ነገር ተናግራለች። ብቻ በመሃል ብዙ ነገር ካወሩ በኋላ ፍቅር ሲይዝ እንዴት ነው በማለትም ጠይቋት ነበረ። ጽናትም ስለዛ ሰው ስታስብ ደስ ይለሃል፣ ደግሞም ስትቀመጥም ስትነሳም ነገረ ስራ ሁሉ ያንን ሰው ነው የሚያስታውሰው። ስለዚህ ፍቅር ማለት እንደዚህ ነው በማለት አንድ ባንድም ገልጻለታለች። እሱም እንደዚህ ነው፣ እባክሽን ራሴን እሽልኝ በማለት ከጭኗ ላይም ተኝቶ ነበረ። እሷም እንግዲህ ፍቅሯ ነው እና ከንፈሩን ለመሳምዳርታ መልሳ ደግሞ እራሷን ገታችው። ምሩ ሰላም ናችሁ በማለት ከናለምዬ ቤት ብትገባም፣ ነገሩ ግን የተገላ ቤቶች ሆኖ ተገንቷል። በአንች ምክንያት ምን ሰላም አለ? አባወራ የሌለው ቤት ቤቱም ጭል ብሏል። ይህን ነገር ያደረግሽው አንቺ ነሽ። ምን ነግረሽ ሆኖ ከቤቱ ሳይመጣ የቀረ በማለት ብዙ ነገርም ትላታለች። ውድ ቤተሰቦቼ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቀን ይሁንላችሁ።